እሽ እንግዲህ ተመልካቾቻችን በሸፎ ደባር ቀበሌ ተገኝተን የቅድመ በልግና መደበኛ በልግ አዝመራ እንቅስቃሴ ያለበትን ሂደት ለማየት ጥረት እያደረን እንገኛለን። የሚቶ ወረዳ ዋና የመንግስት ጥሪ ሆኑት አቶ አብዲዋ በላም በዚህ በሸፎ ደባር ቀበሌ ተገኝተው ያለውን እንቅስቃሴ ምልከታ እያደረጉ አግኝተናቸዋል። ከእሳቸው ጋር አጭር ከዚህ ዘመቻ ጋር በተያያዘ አጭር ቆይታ እናደርጋለን። ምናልባት ያው እንደ ወረዳችን አጠቃላይ የ ክላስተር የብሎኬ ክላስተር እያዘራን ያለ ነው። የቅድመ በልግ እና የበልግ አዝመራ ሁሉም ቀበሌ እያዘራን ያለ ነው። እዚህም ሾፈነ በላይ ላይ የሆነ ክላስተር በመምጣት እየተሰራ ነው ያለ ነው። ምናልባት አዝመራው በጣም የተመቸ ነው። ሁሉም ቀበሌ ይሄ እንትን ተጠናክሮ መቀጠል አለበት። ሌሎች ክላስተሮችም አሉ። ይህንን አጠናክረን እናስኬዳለን የሚል እንትን ያለኝ እሺ ጅጋር ገና መስ የአርሶ አደሩ በተለይ አርሶ አደሩ ከአንድ ጊዜ በላይ ማምረት እንዲችል ለማድረግ እየተሰራ ያለው ስራ ውጤት እያስገኘ መሆኑን በወረዳችን እያየን ነው የምንገኘው። በተለይ አርሶ አደሩ የሚያስተላልፉት መልእክት ካለ፣ ያው አርሶ አደሩ በአመት በአንድ መሬት ላይ ሁለት ዘርቶ ተጠቃሚ መሆን አለበት። ያው ይሄ አንዱ እንትን ነው። አምና ካቻምና የሰራን የመጣንበት ሁኔታ ነው ያለው፣ ተጠቃሚ ነው። ስለዚህ ይሄንን ሁሉም ተጠናክሮ የሚሰራበት ሁኔታ ለማሰራት ነው። እኛም ድረስ እስከዚህ ድረስ የመጣ ነው። ይህንን ሁሉም አርሶ አደር ይዞ በየእንትኑ ሁለት የሚያመርትበት ነገር ይታወቃል። እሺ እጅግ አርገን እናመሰግናለን። የሚቶ ወረዳዋ እና የመንግስት ተጠሪ አቶ አብዱ አበለ